ባርባራ ዴ ረጊል አልፋሮ በሜክሲኮ ቲዋና ከተማ ሰኔ አምስት 1987 ተወለደች። ሙሉ ስሟ ክላውዲያ ባርባራ ዴረጊል አልፋሮ ትባላለች። ነገር ግን በሙያዋ ባርባራ ዴረጊል በመባል ትታወቃለች። ከእናቷ በኩል በሊባኖስ ዝርያ ያላት ባርባራ በሜክሲኮ ተወልዳ አደገች። አባቷ ጊየርሞ አሌሃንድሮ ዴረጊል ካሜት ሲሆኑ እናቷ ጋብርኤላ አልፋሮ ናቸው። በቤተሰብ ውስጥ ሚካ ዴረጊል የተባለች እህት አላት። እና ቤተሰቦቿ በጠንካራ ትስስርና በጋራ ድጋፍ ይታወቃሉ። በተለይ ከሚካ ጋር ያላት ቅርበት በማኅበራዊ ሚዲያዎች ላይ ብዙ ጊዜ ይታያል። እንዲሁም የቅርብ ዘመዷ ማርኮ አንቶኒዮ ዴረጊል በሜክሲኮ ቴሌቪዥን ዘንድ ታዋቂ ተዋናይ ነው። ባርባራ በቲዋና ያደገች ሲሆን በልጅነቷ የተዋናይነት ፍላጎትን አዳበረች። በተለይ በቴሌቪዥን ተከታታዮችና በቲያትር ትርኢቶች ላይ መሳተፍ ትፈልግ ነበር። በተዋናይነት ሙያዋን ለመጀመር ወደ ሜክሲኮ ሲቲ ተዛውረች። እዚያም በተለያዩ የተዋና ትምህርቶችና በተዋናይነት ኦዲሽኖች ተሳተፈች። የመጀመሪያ ትልቅ ዕድሏ በ2011 በባሆ ሱር በተሰኘ የሜክሲኮ ቴሌቪዥን ተከታታይ ድራማ ላይ ትንሽ ሚና ስታገኝ ነበር። ይህ ሚና ምንም እንኳን ትንሽ ቢሆንም ለተጨማሪ ዕድሎች በር ከፈተላት። ባርባራ በተለይ በሮዛሪዮ ቲጄራስ በተሰኘ ተከታታይ ድራማ ውስጥ ሮዛሪዮ ሳንቼዝ ሞራሌስን በመጫወት ታዋቂነትን አተረፈች። ይህ ሚና በሜክሲኮና በላቲን አሜሪካ ተመልካቾች ዘንድ ትልቅ ዕውቅና አስገኝቶላታል። በዚህ ተከታታይ ውስጥ ያሳየችው ተንካራና ተንቀሳቃሽ ገጸ ባህሪ ተመልካቾችን ልብ መያዙ ብቻ ሳይሆን የተዋናይነት ችሎታዋንም አሳይቷል። ከዚያም በኋላ በካቦሮሆ 2019፣ ሎማሊንዳ 2011 ና ሌሎች ተከታታይ ድራማዎች ላይ ተሳትፋለች። ይህም በላቲን አሜሪካ የቴሌቪዥን ኮከብነቷን አተናከረ። ከተዋናይነት በተጨማሪ ባርባራ በአካል ብቃትና ጤናማ ኑሮ ላይ ያተኮረች ሴት በመሆኗ ትታወቃለች። በማኅበራዊ ሚዲያዎች ላይ ብዙ ተከታዮች ያላት ሲሆን የአካል ብቃት እንቅስቃሴዎችን የጤናማ አመጋገብ ምክሮችንና አነቃቂ መልክቶችን ታጋራለች። በተለይ ሎቪንግ ኤት የተሰኘ የአካል ብቃት ፕሮግራም በመፍጠር ብዙዎችን ወደ ጤናማ ኑሮ አነሳስታለች። ባርባራ ዴሬጊል ዛሬም በሜክሲኮ እና በላቲን አሜሪካ የቴሌቪዥን ኢንዱስትሪ ውስጥ ትልቅ ስም ነች። በተዋናይነት፣ በአካል ብቃት እንቅስቃሴና በማኅበራዊ ሚዲያ ተጽዕኖ በማሳየት ብዙዎችን አነሳስታለች። የህይወቷ ጉዞ በተግባር በቁርተኝነትና በራስ መተማመን የተሞላ ሲሆን ይህም በዓለም ዙሪያ ላሉ አድናቂዎቿ አርአያ ያደርጋታል። በ2025 መጨረሻ ድረስ ባርባራ ደረጊል ከፌርናንዶ ሾንዋልድ ጋር በጥብቅና በደስታ የተሞላ ጋብቻ ውስጥ ትገኛለች። እነሱ በ2017 መጋቤት ወር በሲቪል ሥነ ሥርዓት ተጋቡ እና በተመሳሳይ ዓመት ህዳር ወር በሃይማኖታዊ ሥነ ሥርዓት ጋብቻቸውን አጠናከሩ። ፌርናንዶ በ1997 ሰኔ 29 ቀን በሜክሲኮ ከተማ የተወለደ የኩባዊ ዝርያ የመጣ ሲሆን በሜክሲኮ ብሔራዊ ዩኒቨርሲቲ የሕግ ትምህርት ተምሯል። ምንም እንኳን ሙያው በግልጽ ባይታወቅም በማኅበራዊ ሚዲያ በተለይ በኢንስታግራም ላይ ከባርባራ ጋር በተለያዩ የቤተሰብና የሮማንቲክ እንቅስቃሴዎች ላይ ይታያል። ባርባራና ፌርናንዶ የመጀመሪያ ግንኙነታቸው በፍቅር ተሞልቶ ነበር እና ከዚያ በኋላ ጠንካራና የተረጋጋ ግንኙነት ገንብተዋል። በ2021 ባርባራ በአንድ ቃለ ምልልስ ላይ እነሱ በጋብቻቸው ውስጥ በተለያዩ ግትቶች ላይ ተማክረው ጠንካራ ትስስር መፍተራቸውን ገልጻለች። በማኅበራዊ ሚዲያ ላይ በተለይ በኢንስታግራምና በቲክቶክ ላይ የሚያጋሩት የቤተሰብና የፍቅር ቅጽበቶች የግንኙነታቸውን ጥንካሬ ያሳያሉ። እስከ 2025 መጨረሻ ድረስ የጋብቻቸው ሁኔታ የተረጋጋና ደስተኛ ነው። ባርባራ ደረጊል አንድ ልጅ አላት። ስሟ ማር ደረጊል ነው። ማር በ2004 አካባቢ ተወለደች እና በ2015 ወደ 20 ዓመቷ ነው። ባርባራ ማርን በጣም በወጣትነቷ በ20 ዓመቷ አካባቢ ከአንድ የቀደመ ግንኙነት ወለደች። የማር ባዮሎጂካል አባት ኢማኑኤል ደረጊል ተብሎ ይጠራል። ነገር ግን እሱ ከባርባራ ጋር በአጭር ጊዜ ግንኙነት ውስጥ ከነበረ በኋላ ተለያዩ። ባርባራ ማርን በተናጥል አሳደገች። ይህም በሜክሲኮ ባህላዊና ማኅበራዊ አመለካከቶች ምክንያት በጣም ፈታኝ ነበር። ይህም ቢሆን ባርባራ በጥንካሬዋና በቁርተኝነቷ ማርን በተሻለ ሁኔታ አሳደገቻት እና በተመሳሳይ ጊዜ ባርባራ በተዋናይነት በፊትነስ ቢዝነስና በማኅበራዊ ሚዲያ ላይ ስኬታማ ሙያ ገነባች። ማር ደረጊል በተለይ በማኅበራዊ ሚዲያ በተለይ በቲክቶክ ላይ በሚሊዮኖች የሚቆጠሩ ተከታዮች ያላት ታዋቂ ሰው ነች። በተለያዩ የዳንስ ቪዲዮዎች፣ የተማሪ ውይይቶችና በተለመደ የህይወት ዘይቤ ይዘቶች ትታወቃለች። ምንም እንኳን ባዮሎጂካል አባቷ በሕይወቷ ውስጥ ትንሽ ተሳትፎ ቢኖሮም ፈርናንዶ ሾንዋልድ ከ2017 ጀምሮ የማር ሕጋዊ አባትነት ተገንዝቦ እንደ አባት ሚና በመውታት ማርን በተለያዩ የቤተሰብ እንቅስቃሴዎች ውስጥ ይደግፋታል። በኢንስታግራም ላይ ባርባራ ፌርናንዶ እና ማር በጋራ የሚያጋሩት ክዝበቶች የተጠበቀና የተረጋጋ የቤተሰብ ህይወት መኖራቸውን ያሳያሉ። ባርባራ በአንድ ቃለ ምልልስ ላይ ስለ ማር ስታወራ በጣም ክሩ እናት መሆኗን ገልጻለች። ማርን በተናጥል ማሳደግ በተለይ በሙያዋ መጀመሪያ ላይ ፈታኝ እንደነበር ተናግራለች። ነገር ግን ይህ ሁኔታ በሕይወቷም ውስጥ ትልቅ ተነሳሽነት ሰጥቷታል። በተጨማሪም ባርባራ በፊትነስና በጤና መስክ በማህበራዊ ሚዲያ ላይ ያላት ተጽዕኖ ለማር አራያ ሁኗል። እናም ማር በተመሳሳይ መንገድ በማህበራዊ ሚዲያ ላይ የራሷን መንገድ መፍጠር ችላለች። የባርባራ ቤተሰብ በጣም በፍቅር የተሞላ ነው። ፈርናንዶ እና ማር በተለይ ጥሩ ግንኙነት አላቸው እና ፈርናንዶ በማር ሕይወት ውስጥ እንደ አሳዳጊ አባት ትልቅ ሚና ይጫወታል። ባርባራ በተለያዩ ቃለ ምልልሶች ላይ የቤተሰብ አንድነትንና የጋራ ድጋፍን አጽንኦት ሰጥታለች። እሷ፣ ፈርናንዶ እና ማር በተለያዩ የቤተሰብ ጉዞዎች፣ በዓላት እና የዕለት ተዕለት እንቅስቃሴዎች ላይ በጋራ ይሳተፋሉ። ይህም በማኅበራዊ ሚዲያ ላይ በተለመደ ይታያል። በተጨማሪም የባርባራ እናት እና ወንድም ማርኮ በቤተሰብ ህይወታቸው ውስጥ ትልቅ ሚና ይጫወታሉ፣ በተለይ በተለያዩ የቤተሰብ በዓላት እና ልዩ ጊዜያት ላይ። ባርባራ ደረጅል ለጤናማና ሚዛናዊ አመጋገብ ትመርጣለች። በማኅበራዊ ሚዲያዎቿ ላይ ብዙውን ጊዜ ቀለል ያሉ ግን ጣዕም ያላቸው ምግቦችን ታጋራለች። ከተወዳጅ ምግቦቿ መካከል አቮካዶ እና ኦትሜል በተለይ ይጠቀሳሉ። አቮካዶ በተለያዩ መልኮች እንደ ጓቆሞሌ ቶስት ላይ ወይም በሰላጣ ውስጥ በተለመደ የኩርሷ ምግቧ ውስጥ ይገኛል። ኦትሜልን ደግማ በፍራፍሬዎች በለውዝ እና በትንሽ ማር ታጌቷለች፣ ይህም ለቀኑ ጉልበት ይሰጣታል። በተጨማሪም ባርባራ የሜክሲኮ ባህላዊ ምግቦችን በጣም ትወዳለች። ታኮስ በተለይ ታኮስ አልፓስቶር በተተበሰ የአሳ ሥጋ የተሞሉ እና ኤንቺላዳስ በተለመደ የምትመገባቸው ምግቦች ናቸው። እነዚህ ምግቦች የሜክሲኮን ባህልና የልጅነት ጊዜዋን ያስታውሳታል፣ ይህም ለእሷ ልዩ ደስታን ያመጣል። ነገር ግን ባርባራ ምግቦቿን በጤናማ መንገድ ለማድረግ ትመርጣለች። ባርባራ ለሙዚቃ ከፍተኛ ፍቅር ያላት ይህም በሕይወቷ ውስጥ ትልቅ ሚና ይጫወታል። በተለይ የላቲን ፖፕ፣ ሳልሳ እና ረጌ ሙዚቃዎችን ትወዳለች። እንደ ሻኪራ፣ ማርክ አንቶኒ እና ጆዋነስ ያሉ የላቲን አርቲስቶች በእሷ ፕሌይሊስት ውስጥ ተደጋጋሚ ናቸው። እነዚህ ሙዚቃዎች በሜክሲኮ ባህል ስሮች ያሉ እና የእሷን ደስታና ጉልበት ያነሳሳሉ፣ በተለይ በአካል ብቃት እንቅስቃሴ ጊዜ ባርባራ የኤሌክትሮኒክ ዳንስ ሙዚቃ ኢዲኤም፣ እና ከፍተኛ ጉልበት ያለው ፖፕ ትመርጣለች፣ ምክንያቱም እነዚህ ሙዚቃዎች እንቅስቃሴዋን ያግዛታል። በተጨማሪም ባርባራ በማኅበራዊ ሚዲያዎቿ ላይ ብዙ ጊዜ የምታጋራቸው ቪዲዮዎች የሙዚቃ ምርጫዋን ያንጸባርቃሉ። ለምሳሌ በቭሎጎቿ ውስጥ በሜክሲኮ ባህላዊ ሙዚቃዎች ላይ ትታያለች። ሙዚቃ ለእሷ ከመዝናኛ በላይ ነው፣ ስሜቷን ለመግለስና ከተከታዮቿ ጋር ለመገናኘት መንገድ ነው። ባርባራ ደረጂል በሕይወቷ ውስጥ ደስታን በቀላልና በትልልቅ ነገሮች ታገኛለች። ከመጀመሪያዎቹ የምትወዳቸው ነገሮች መካከል አካል ብቃት እንቅስቃሴ ነው። እሷ የአካል ብቃት አሰልጣኝ በመሆኗ የአካል ብቃት እንቅስቃሴ ለእሷ ጤናን መጠንቀቅ ብቻ ሳይሆን ደስታንና ራስን መተማመንን የሚያመጣ መንገድ ነው። በተለይ ዮጋና ከፍተኛ ጥንካሬ ያለው አካል ብቃት እንቅስቃሴ ትወዳለች። በተጨማሪም ባርባራ ከቤተሰቧና ከጓደኞቿ ጋር ጊዜ ማሳለፍን ትወዳለች። በቭሎጎቿ ውስጥ ብዙ ጊዜ ከልጇና ከባለቤቷ ጋር የምታሳልፈው ጊዜ ይታያል። ይህም ለእሷ ከፍተኛ ደስታን ያመጣል። ተፈጥሮን መውደዱም የእሷ ሌላው ደስታ ምንጭ ነው። በሜክሲኮ ያሉ የባህር ዳርቻዎች ተራሮችና የተፈጥሮ መጠንቀቂያ ቦታዎች በተደጋጋሚ በቭሎጎቿ ውስጥ ይታያሉ። በተለይ የባህር ዳርቻ ጉዞዎች እና በፀሐይ መጥለቅ ጊዜ መዝናናት ለእሷ ልዩ ደስታን ያመጣል። ባርባራ በተጨማሪ ሌሎችን መርዳትና መነሳሳትን ትወዳለች። በማኅበራዊ ሚዲያ ተከታዮቿን ስለ ጤናማ አመጋገብ፣ የአካል ብቃት እንቅስቃሴ እና አዎንታዊ አስተሳሰብ በማስተማር ትልቅ ደስታን ታገኛለች። የእሷ መልእክቶች ብዙ ጊዜ ራስን መጠበቅ እና ግብን ተከተል የሚሉ መሠረታዊ መርህዎችን ታንጸባርቃለች። ባርባራ ደረጂል በማህበራዊ ሚዲያዎች በተለይ በኢንስታግራምና ዩቲዩብ በሜክሲኮና በሌሎች ሀገራት ያደረገቻቸውን ጉዞዎች በቭሎጎች መልክ ትገረለች። እነዚህ ቭሎጎች የሜክሲኮን ባህላዊ ውበት፣ ተፈጥሮና የአካባቢ ማኅበረሰቦችን ሕይወት ያሳያሉ። ከቭሎጎቿ መካከል በተለይ ታዋቂ የሆኑት በሜክሲኮ ከተሞች እንደ ካንኩን፣ ፑርቶ ቫላርተና ኦሃ ቃሳ ያደረገቻቸው ጉዞዎች ናቸው። በካንኩን ቭሎጎቿ ውስጥ ባርባራ የካሪቢያን ባህር ዳርቻዎችን እና የማያ ባህልን ታሳያለች። በተለይ በቺቼኒትዛ የማያ ፒራሚዶች ጉብኝት ስትደረግ ስለ ሜክሲኮ ታሪክ እና ቅርስ በግልጽ ትናገራለች። እሷ በተፈጥሮ ውስጥ መዝናናት፣ በባህር ውስጥ መዋኘት እና የአካባቢውን ምግቦች መቅመስ በቭሎጎቹ ውስጥ ተደጋጋሚ ናቸው። በእነዚህ ቪዲዮዎች ውስጥ ባርባራ ተፈጥሮንና ባህልን ለመደሰት ያላትን ፍቅር በግልጽ ትገልጻለች በፑየርቶ ቫላርታ ባርባራ የባህር ዳርቻ መዝናኛዎችን እና የአካባቢውን የተፈጥሮ ውበት ታሳያለች በተለይ በፀሐይ መጥለቅ ጊዜ በባህር ዳርቻ ላይ መራመድ እና ዮጋ መለማመድ በቪሎጎቾ ውስጥ ተደጋጋሚ ናቸው እሷ እነዚህን ተሞክሮዎች ከተከታዮቿ ጋር በማጋራት ሌሎቹን ወደ ተፈጥሮና ወደ አካል ብቃት እንቅስቃሴ ለመጋበዝ ትሞክራለች። በእዋካሳ ባርባራ የሜክሲኮን ባሕላዊና ዘመናዊ ገጽታዎች ታሳያለች። በአካባቢው ገበያዎች ውስጥ መገበያየት፣ የእጅ ሥራዎችን መግዛት እና የአካባቢውን ምግቦች መቅመስ በቭሎጎቿ ውስጥ ይታያል። እሷ በተለይ የሜክሲኮን ባህላዊ ውበትና ምከት ለዓለም ለማሳየት ትጥራለች።